ራቾች ላኪዎችና አስመጪዎች በጉምሩክ ኮሚሽን በተቀላጠፈ መንገድ አገልግሎት ሲያገኙ ገንዘባቸውና ጊዜያቸውን ይቆጥባል። ለዚህም ምቹ ይሆን ዘንድ የጉምሩክ ኮሚሽን አገልግሎቱን ለማሻሻል የእያንዳንዱ ዕቃ ዋጋ የሚታወቅበት አሰራር መዘርጋቱን በጉምሩክ ኮሚሽን የሀዋሳ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ታደሰ መርድ ገልጸዋል። የእያንዳንዱ እቃ ዋጋ ሲስተም ላይ ተጭኗል። ወቅታዊ ዋጋ በየጊዜው ወቅታዊ ይደረጋል። ታሪፍ አለ፣ ታሪፍ መጽሐፍ አለ ይሄ ሲስተም ላይ ተጭኗል ይታወቃል። የጉምሩክ አስተላላፊ፣ አስመጪ፣ ላኪ ስለዚህ ጉዳይ በየጊዜው ግንዛቤ እየተሰጠ ነው ያለው። ቅጣት ወለድ፣ ምናምን በኋላ የሚመጣው ማለት ነው። ስለዚህ ከዚህ ለመዳን በትክክል ሲስተምን በመጠቀም በጥንቃቄ በሚያሳውቁበት ጊዜ ደንበኞቻችን በአግባቡ ማሳወቅ ይጠበቅባቸዋል። ለሀገር ልማት ቀረጥና ታክስ የሚከፍሉ ነጋዴዎችን ለማበረታታትና ህገወጦችን ለመከላከል ጉምሩክ የቁጥጥር ስራውን አጠናክሮ ከመስራት ባለፍ የስነ ምግባር ችግር ያለባቸውን ባለሙያዎች በመቀነስ ኮሚሽኑ የገቢ አቅምን ለማሳደግ ሁለት ነጥብ ሁለት ቢሊዮን ብር ለመሰብሰብ አቅዶም እየሰራ መሆኑን ስራ አስኪያጁ ገልጸዋል። በየጊዜው የገቢ መሰብሰብ አቅማችን ከፍ እያለ እየሄደ ነው ያለው በዚህ አመት ከሁለት ነጥብ ሁለት ቢሊዮን ብር በላይ ለመሰብሰብ አቅደን አሁን በጥሩ ደረጃ ላይ እንገኛለን። አሁን እስካሁን ድረስ ያለው ወደ 95 ፐርሰንት አካባቢ አጠቃላይ አቺብ አድርገናል። ስለዚህ የተሻለ ደረጃ ላይ እንገኛለን። የሥነ ምግባር ችግር በከፍተኛ ደረጃ ቀንሶው የተሻለ አገልግሎት የሚሰጥ ባለሙያ ለመፍጠር ከፍተኛ ስራ እየተሰራ ያለበት ሁኔታ አለ። በጉምሩክ በኩል የቁጥጥር ስራውን በተገቢው በማድረግ ከፍተኛ ስራ እንሰራለን። ይህን አድርገን ከኮንትሮባንድና ከህገወጥ ንግድ የተያዙትን እቃዎች በአግባቡ የማስወገድ ስራ በመሸጥ በማቃጠል፣ በተለያዩ መንገዶች የመሸጥ ለሚመለከታቸው አካላት ማስተላለፍ ቀረጥና ታክስ የሚወሰነው መመሪያዎችን መሰረት አድርጎ እንደመሆኑ ደንበኞች ቅሬታ ሲኖራቸው የሚስተናገዱበት አሰራር መኖሩንም በሀዋሳ ጉምሩክ ቅርንጫፍ ጽህፈት ቤት የደንበኞች ትምህርትና ድጋፍ የስራ ሂደት አስተባባሪ አሚና ሽፋ ገልጸዋል። የጋራ ግንዛቤ እንዲኖር እንዲሁም አምራቾች፣ አስመጮችም ላኪዎችም በጉምሩክ አሰራሮች ላይ በየጊዜው እነዚህ የሚሻሻሉ መመሪያዎችን አሰራሮችን ግንዛቤ እንዲኖራቸው ተከታታይነት ያለው ስልጠና እንሰጣለን። ይቀረጥ በዛ የሚሉት በዋናነት ቀረጥና ታክስ የሚወሰነው መመሪያዎችን መሰረት አድርጎ ነው። ያንን ግንዛቤ ካለ መያዝ ነው ይሄ ነገር የሚነሳው። ና ተጨማሪ ቀረጥና ታክስ በሚወጣበት ጊዜ ጠርተን አስረድተን ነው አምነውበት እንዲከፍሉ የምናረገው። በቅሬታም ካለ ደግሞ ያንን ቅሬታ ለሚመለከተው ክፍል አስገብተው የሚታይበት አግባብ ስላለ ከመመሪያዎች ጋር ያለመ ተዋወቅ ወይ ደግሞ ትራንዚተሩ ሲሰራ ያንን መመሪያውን በትክክል ኮንሲደር አድርጎ ካለ መስራት ሊሆን ስለሚችል የዛሬው መድረክ ይሄንን በደንብ መመሪያዎች ላይ ስለሆነ ግንዛቤ የመፍጠር ስራ የተሰራው። ከዚያ አኳያ ያው ያንንም እንትን ቅሬታቸውን ይቀርፍላቸዋል። አገልጋዮች ተገቢውን አገልግሎት ለማግኘት የተሟላ ሰነድ ይዘው መቅረብ እንዳለባቸው የገለጹት የጽፈት ቤቱ የንግድ እቃ ወጣት ቡድን አስተባባሪ አቶ ደጀኔ ደነቀ ናቸው። አሁን ባለው ሁኔታ አስመጪዎችና ላኪዎቻችን የግድ የጉምሩክ ጣቢያ ወይም ደግሞ የጉምሩክ ቅርንጫፍ ጽፈት ቤት በአካል መቅረብ አይጠበቅባቸውም ባሉበት ቦታ ሆኖ አገልግሎታችን በኦንላይን ስለሆነ ባሉበት ቦታ ሆኖ በሳምንት ሰባት ቀን፣ በቀን 24 ሰዓት አገልግሎት ማግኘት የሚችሉበት አሰራር የተዘረጋ አሰራር ስላለ ያንን ተጠቅሞ በወኪሎቻቸው ትራንዚተሮቻቸው፣ በዚህም አሁን በስልጠና ላይ የተገኙ አሉ። እነዚህን አማካኝነት በሲስተም ሰነዶቻቸውን የተሟላ ሰነድ ያቀርባሉ። በዛ መሰረት ወኪሎቻቸው ቶሎ ይስተናገዳሉ። ምንም የሚያዘገይ ነገር የለም ያነጋገርናቸው። አምራቾች፣ ላኪዎችና አስመጪዎች ከኮሚሽኑ ጋር በቅንጅት እየሰሩ መሆናቸውን ነው የሚናገሩት። ለአነሱት ጥያቄም ስራ አስኪያጁ ምላሽ ሰጥተዋል። አሁን ባለው ሁኔታ በደንብ ተቀናጅተን ነው እየሰራ ነው ያለነው። ሁለተኛ ከእጅ ንክኪ ነጻ ነው፣ ሲንግል ዊንዶ ነው። ፖርትም አለ ሞያሌ መግቢያ ሞጫ ፖርት አለን እዚህ አዋሳ ቅርንጫፍ ላይም ራሱን የቻለ በምግብም በመድኃኒትም የራሳቸውን የቻሉ ዲፓርትመንቶች አሉ። አስፈላጊውን መረጃ እየሰጡ በዛ አግባብ ነው። ትራክተሮችም የተለያየ ፈረስ ጉልበት ያላቸው በከፊል የመንግስት ነው፣ ከኛ የሻሸመኔ ከተማ ነው። በከፊል ደግሞ የግል ቢሆንም እኛ ፕሮሰሱ አልተራዘበም። ምክንያቱም በቀናነት ነው። የእነሱ ሰራተኞችም እኛ ጋር በመጡበት ጊዜ በቀናነት ነው የሚያገለግሉ። ሰርቪሳቸው ጥሩ ነው። አቀባበላቸው ጥሩ ነው። ቅድም ያው ጥያቄ ላይ እንደተነሳው ስፔሻል ኤክስፖርት ላይ ትንሽ ስለሚያስቸግር ከመርከብ ጋር ከቤይዝል ታይም ጋር የተገናኘ ነገር ስለሆነ እሱ ነገር ሲስተሙ በደንብ የሚሰራ ጥሩ ነው። ያው ቴክኖሎጂው አዲስ ከመሆኑ ጋር ተያይዞ አንዳንድ ወጣ ገባዎች አሉ። እነዚህን ወጣ ገባዎች ሲስተም አንዳንድ ጊዜ ይቆራረጣል። ሲስተም የሚቆራረጠው በጉምሩክ በኩል ብቻ አይደለም፣ በቴሌ በኩል የሚቆራረጥበት ሁኔታ አለ። መብራት ሲቆራረጥ ሲስተም ዲሌይ የሚያደርግበት ወይም የሚዘገይበት ሁኔታ አለ።